ምን እየወሰዳችሁ እንደዚህ እስከ በክቡ እየዋላችሁ ምን ከቴ የትኛውን ከብት ስታበሉት ነው? አንተ ምን መከብከብ የምትይኝ የተሌላው የተልጄ እንትናላችሁ። ግፋ እኔ ልወስዳችሁ እዚህ መስክ ብትበግሯቸው ነው። ሌላ ምን የምታደርጉናችሁ? እናንተ ደግሞ እንዲያማ ምት የተሌላው ተልጄ እንዲታርጋ ያበላችኋለሁ። ዝምጌ ነው ምን ጋጋችሁ እንትን እያልሁኝ አላጎርሳችሁ ነው ግን እንዴ አፍላፍ እየገጠማችሁ ያን ወሬ መችም እና ማ ስትሉ ነው እንጂ በየምሳናው ስር በየ- ዛፍ ስር ቢወደቃችሁ እንዴት ደግሞ አንተ ከብት ማብያ ፍቱ እናስቲ በቃ ዞር እየተባለ እኮ ነው። እና በቃ ዘመድ እንኳን ሲለይ አታውቅም። ወደ ማጀት ወሰድ አድርጎ እኮ ሌላ ደግሞ እንደ አዲስ ነገር ነው የሚሰጡት። ጠፉ ከብት ሲበላ ነው እንጂ ሰውነት የሚያደርግ ምኑ። ከእቴናቴ ሰውነታቸው መቼ መነመነ የለ አሁንማ ማሳውም እንደ ተዋጦ ተሆነ በማሳም በምንም ተዋጦ ተሆነ ታምቶ ወጣ። በቃ እነዚህ ከብቶች ሜዳ ነው ሲከበከቡ የሚኖሩ

ምንም አይ የለም። ትበይ ይኸውልሽ ወዲያው እንትን እንዲያው እችኮላት አትበይ። እንዲህ እንዲህ ፍጥን ፍጥን አትበይ። ሰውም ሰውም እንዲህ ጥሩ አይመጣም ለሰው ይኸውልሽ መቻል መቻልኩ ከሀገር ሆድ ይሰፋል ነው የሚባል ነው። ሁለት ግ ሰው መዋጫ ሊኖር በይሁን እስቲ።

ፍረንጅ ትበይ፣ አንቺ ቁጭ ብለሽ። ዳኛቸው የሌላ ከብት ነው። ቡራ የለም የኔ ወጭ ሰው እኔ ባይኔ ሰው አለኝ እኮ እኔ። ሂጅ አስወጧቸው ነው የምልሽ እኮ ወይ እንጂ ብዙ

እኔ ማረገውንን ያውቃለሁ። ለነገሩ እሱ ነው እሱ ነው መንደር ለመንደር እንትን ያ ማን ነው አንድ ከብት

ኧረ፣ ምን አልሆነ ዋለ። ኧረ፣ ምን አልሆነ ዋለ። አንተዬ፣ ምን አልሆነ ዋለ ብለህ ነው? ምን ሆነህ ነው? ይኸውልህ፣ ተመልከት እንግዲህ። አንድ አመት ሙሉ ስለ ፋከርሜ በማንጨነቅ ማዳበሪያ ገዘች ከብታ አውጥ አለቀቀችበት። እግዚአብሔር አሳይ፣ እንግዲህ አሸብር ማናት እንደምታደርገው ነው። ምን ማናት የአንተው፣ ህተናት አንድ ነገር ምናለ፣ ምናለ ግን ምን

እንግዲህ መቼም የገባ ነው ነገር ላንተል ነገር አትልህ። እንዲህ እኮ ናት ዳኛቸው አሸብረ፣ እባክህ እንዲህ እኮ ናት ነገር። ይኸውልህ እንግዲህ አሁን ማን ይሙት ሰው ህልዬ በላ። እንደው በበሬ ጉልበት ይባላል እንደው እግዚአብሔር ለሚያውቀው ህልዬ ተበላ። ታዲያ ስለፋ ብቻ ነው ይሁን። እንዲህ እኮ ናት ነገር ስራው ሁሉ በቃ እንዲህ ነው በቃ ከሰው አይገጥም ም ዝምብላ ጠብጠብ ነው። ዝምብላ ነገር ነገር ነው። ለዛ እኮ ነው አንዘርዝሮ አንዘርዝሮኝ። መቼም እንኳን ተውካት ከእናንተስ እንዴት አድርጌ ልጋጭ? እሷ ሴት አንድ ነገር አድርጌ ብዬ አሸብረ፣ እባክህን እንዲ አንድ ነገር አድርግ ልጋ ምን አረጋለሁ ዳኛቸው? ወይ እሱን ነገረዋ በገር አስጠይቃለሁ እንትንላለሁ በለው እሷን ተዋት እና ዝምብለ እሱ ነገር ነው እንደ ሴት ቤትን ቡና ያፍላ ወጢ ስራ አንተ ምንድ ምን አይነት ሰው ነው አንተ እሷን

ዝም ብለህ አስጠይቅን አስጠይ እንትን በለው። እኔ እንትን አስመጣለሁ አስጠይቃለሁ አስቆምሀለሁ ደብር ላይ በለው። እኔማ እንደውስ ምንም ሰው ነኝ። ተናገር። ጠባ፣ ይኸውልህ ጠባ። አንተ ነው በህይወት የጠባ አልወድም። ደሮ ጠባ አልወድም። እንዶ ግፋስ ይመጣ ነው እንጂ ጠባ። ለካ እንደው፣ ለካ ሰው አንተ ያለ ነገር አይደለም። ለካ ሰው በየቀኑ የሚጣል አንተ። አሁን እንዲህ እኮ ነው ሰው። እንዲህ አናግራ አናጋሪ ነው በል አትበሰጫጭ ዝም ብለህ እሱን እሱን አስተምሮ ነገር እሱን ጠበቅ አድርገህ ዝም እኔ ጋር ደብር ላይ ነው የማስቆመህ። በጋ እሺ እንደው ግን ዝም እሱን ነው ነገረህ፣ ስራው ሁሉ ከሰው የማይገጥም

ደና እንዴት አረፈርሻ? ደናኔ ሆይ ከብት እያበላላሽ ነው እንዴ? ኦሆ ምን አድርግ እንግዲህ ሸጋ ነው፣ ሸጋ ነው፣ ሸጋ ነው። ወደ ታች ብያቸው ነው በዚያ ብያቸው ነው። ወደ ህሉ እየተጠጉ አይደለም ወደ ህሉ ወደ ዳኛቸው እልህ አይደርሱም ነው እየገቡ ነው

ቢሻው ደህና ዋልክ። ዳኛ ሰላም ዋልክ ወይ? ደህና ነኝ። ምነው? ምን አገኘህ? እረት ሆማ እ እረት ሆማ አንተ እንጂ እ እንደው ይህች ትበይል እንደው ምንድን ነው እንዲህ የሚያደርጋት? እህል እየበላኝ እንዲህ በእህል መጫወት፣ ኧረ ምንድን ነው? ምን የእሷ ነገር? ምን ደግሞ ካንተ ጋር በምን ተገናኛችሁ? ከእኔ ጋርማ በምን እገናኛለሁ? ባንተ ነው እንጂ እኔንማ ብሄድ ብሄድ ታገኝ? ምን ምን ከእኔ ጋር? የዛሬውን እንኳን እኔን አላደርግህ? <abei> አንተ ብታገኛ ሰው አታረጋትም ነበር። ምን ማሽላን ብታዩ እኮ ላይን እንዴት በቃ እንኳን ዛሬ እኔ አልሆንክ። ምን ከብት ለቀቀችበት መልቀቅ መልቀቅ ብቻ ምን ምና በአግባቡ ቢበሉት እኮ ስብርብር እኮ ነው ያርገው። ተመልከት እንግዲህ ጠዋት እንደዛ ሂጅ እንትን ስሉ አሁን ነው አሁን ነው እንጂ አሁን እሱ ጠዋት ጠዋት ያን ያክል ይሁን ልስጮ ሁዬ እንደ ቁራ እንትን ችግር የለውም ምናምን ብላ እኮ ይድነቀው ይድነቀው ብላ ነው ይርነቀው ብላ ነዋ። አንተ እንዴት አርጋ እንደው ሰው ብትሰልልህ አንተ እኔ እኮ ምን አለበት እጅ ከብቶችን አስወጣቸው በሉት አልኳት፣ አይመለካተም አለችኝ። ምናስ አስወጣቸው እንኳን ተመስገን ብላ ምን አገባ ብላኩን ያገለመጠች ነው። አንዲ እንዴት አንዲ ይዋል ሰው ሰው አጠፋች ቶ በእሷ አይደለም መንደርተኛውም ዝማላ እንዴት ነው አርጋ ነው እንዴት ነው አርጋ አስባይ ነው ቶ ማረገውንን ያውቃለሁ። አንተ እንደው እንደው ምን ልትሆን ፈልጋ አንተ ጭራሽ ቁማ ቁማ ከብት ለከበ ምን አገባ ምን አገባ እንደው ብታየው ቆንቋ በእርግጥ እንኳንም ምን ይኸን አልሆንክ። ኧረ ኧረ ተወው። ነገረ ስሯን አውቃታለሁ፣ ነገረ ስሯን አውቃታለሁ። ሄጀ ሄጀ በአፍንጯ እያዳፈንኩ

ምን አለ እንደ ሴቱ እቤቱ ላ እቤቱ ላ የሴቱን ስራ ብሰራ ከብት ሰተት አድርጌ እዛ መታ ስለፋ የከረምኩበት

ለነገፋው አለ። ያ ደግሞ እርምጥምጥ። እኔ እንዲሁ ወፍጮ ይፍጭ ሙቀጭ ያውቅ፣ እኔ ምን አውቃለሁ? እሱ ቤት ለቤት ይውላል። መስኮታ አትጋጠምና አይደለም ሰው ሁላ ይሄን እያላቸው አልምዷቸው ነው። አሁን ምንም አበድ የለውም እኮ፣ ምንም አበድ የለውም። በስነ ስርዓት ቅጥብ እያናግራቸዋለሁ። አይ የሚሉ ከሆነ ሁለቱንም የራሴን ማረግ ነገር አለ። አንተ አሁን ለነገር የሚባል ነገር ያው ሰው ላይ ላይ ተሰቀሉ መውረጃም የላቸው። እባክህ አንተ ዳኛቸው ታል ሆነ ምረጋ ብለህ ይኸውልህ፣ ነገርን አዳምጦ ነው አላምጦ ነው ንሳ ረዲያ ምን እንዲያውስ ምን የሚቀራቸው ሰው አለ። ወደዚህ ሰው አናት ላይ ቁብ ብለው ነው

አልሆነ እኮ እንዴት ነው ግን ምን ነገር ነው አንቺዬ እንደው ጥሩ ግፉስ እንዲ ብላችሁ ነው ግን እንደት የምኑ ግፍ የሰው ማሳ ወዲያውም በእኛ አለመዳችሁትን ማንም የሰው ወዘርቶ በእጁ ወዘርቶ አንቺዬ